አደርስላቸዋለሁ ማለት ነው። ቤተሰብ እያሆናችሁ ቤተሰብ እየሆናችሁ ተባበሩኝ ማለት ነው። እጅግ አርግ አመሰግናቸዋለሁ። ላይክ በማድረግ እንደዚህ አይነት ቪዲዮችን ቶቶቶሎ ይደርስላቸዋል ማለት ነው። እንግዲህ ማን ፈርተዋል። በዚህኛው ቪዲዮት ይመስላቸዋል። እንግዲህ ይታያቸዋል። ምን ተማራችሁበት? ምን አያችሁበት? አንቸ እንግዲህ በኮንፊደንሷ ማለት ነው። ደስ የምትለኝ ማለት ነው። በቃ እንትናን ግፍትር አረጋቻት እኮ አይታችኋል። እርግብን ወይም አስትን ማለት ነው። እውነት ይወጣለች። መ የማሻግት እውነት ገና ሊመረመር ነው። ገና ይፈተሻል። ገና ማ እንደሆነ ይታወቃል ማለት ነው። ይሄንን ቤት ሰብስክራይብ ማድረግ እንግዲህ እናይበታለን ማለት ነው። ወደፊት ወደፊት እያደረግን እስቲ እንደርስ በታለን ባላችሁበት ሁሉ ሰላማችሁን ያብዛልን። ሀገራችን ሰላም አድርግልን። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ ዜና ቆይታ እጅግ አድርጌ አመሰግናቸዋለሁ። እውነቱን እናያለን። የሀንቹ አባት ደግሞ መጥተዋል ማለት ነው። እርግብ እንግዲህ ሚ እንደምትቢጠን ግራግብት እርግብ እንደሚሆኑ ማለት መረጃ አለ። የፌክ መረጃ ይዘሻል። እውነት መቼም ከላይ ውሸት ከላይ ይንሳፋል እውነት ደሞ ከላይ ይቀመጣል ያኔ የሚንቶኛለሽ እንግዲህ ስትመረመራው ጉልሽ በላ ጉልሽ በላ ባዩሽ እንግዲህ አማው ታሞቃለች አንቺ ደሞ ግራ ገብቶሻል የሚንቶኝ ጠፍቶብሻል በቃ ምንም ማድረግ አይቻልም እንግዲህ የሚመጣውን በሂደት እናይበታለን። እንግዲህ ሰላምሽን ያብዛልን እንግዲህ አንቺ እንግዲህ በጥሩ እየታየሽ እየሄድሽ ነው አሁን በርታበይ በርታበይ እናመሰግናለን። እንግዲህ ደስ እያለ ነው የሚያየው። ይሄንን ተከታታይ ነው በጣም በጣም አሪፍ ነው። እና ላይክ ያዋረግ አብራት ኔንም ማለት ነው ሰብስክራብ ላኪ ያረጋችሁ ኮሜንት አስቀምጡልኝ። እንደዚህ ቀጣይ ሊያጣላችሁ ማት ማት ነው። ባላችሁበት ሁሉ ሰላማችሁን እያብዛልን